ነገር ነገር ተነስተት፣ እንዴት ነው ወደ ትልቅ ነገር ወይም ወደ ምንፈልግበት መድረስ የምንችለው፣ የሚያጋጥሙን ንስ ፈተናዎች እንዴት ማለፍ እንችላለን የሚለው ጉዳይ ላይ ደግሞ ልናወራ ወደናል። እንግዳ ጋብዘንላችኋል። እንግዳችን ከፈለኝ ኃይሉ ይባላሉ። የቢዝነስ አማካሪ ናቸው። የቢዝነስ ሀ ሁ የተሰኘ መጽሐፍ አላቸው። እንግዳችን ስለመጡ እናመሰግናለን። እኔም በጣም አመሰግናለሁ እንግዳ አርጋችሁ ስለጋብዛችሁ። በጣም ጥሩ እንግዲህ በቀጥታ ወደ ጥያቄው ከመግባታችን በፊት ከዚህኛው ጋር ከትንሽ ነገር ተነስቶ ትልቅ ነገር ላይ መድረስ ይቻላለሁ የሚለውን ከማንሳታችን በፊት መጽሐፎት ላይ የሽፋን ገጾት ላይ የቢዝነስ ሀ ሁ በኢትዮጵያ የሚለው ላይ ኪሳራም ስራ ነው የሚል ጽሁፍ አይቼ ነበር እና ምንድን ለማለት ነው እንዴት ነው ኪሳራ ስራ ሊሆን የሚችለው የሚለው እናንሳ በቢዝነስ ውስጥ እንግዲህ በዋናነት ብዙ ሰዎች ቢዝነስ ውስጥ በሚገቡበት ጊዜ ኪሳራ አይኖርም የሚል ሀሳብን ይዘው ሊገቡ ይችላሉ ኪሳራ ግን የሚፈለግ ነገር አይደለም፣ ግን በቢዝነስ ውስጥ የሚያጋጥምና ያለ ነገር ነው። ሶ ይህን ቢዝነስን እንዴት ነው የምናየው የሚለው ነገር፣ ኪሳራን እንዴት ነው የምናየው የሚለው ነገር በዋናነት ወሳኝነት አለው ማለት ነው። ስለዚህ ኪሳራም ስራ ነው ብዬ መጽሐፉ ላይ የጻፍኩት ኪሳራንም ማኔጅ ማድረግ ራሱ፣ ኪሳራ ማለት ኤክስፒሪያንስ ማለት ነው። አሁን የሆነ ቦታ ላይ ስንጠየቅ የስራ ልምዳችን እንደምንጠየቀው ኪሳራንም እንደ አንድ ስራ አድርጎ መያዝ ያስፈልጋል። የሚፈለግ ነገር አይደለም ግን ቢዝነስ ውስጥ የሚያጋጥም ነገር ነው። ሶ አስቀድሞ ኪሳራን ማኔጅ የሚደረግበትን መንገድ ማሰብ ያስፈልጋል። መክሰርም ካለብን ወረቀት ላይ መክሰር አለብን። አቅደን ስንገባ ግን ብዙ ነገሮች ከቁጥጥራችን ውጭ የሆኑ ነገሮች ይመጣሉ፣ መምጣታቸው አይቀርም። ያንን ኪሳራ መስራት ማኔጅ ማድረግ መቶ ብር መክሰር የሚመጣብን ከሆነ ያንን ኪሳራ ማኔጅ በማድረግ ሰማንያ ብር ስልሳ ብር አርባ ብር የሚያደርገውን ነገር ማኔጅ በማድረግ የምንሰራው ስራ ነው። ሌላው በተደጋጋሚ ኪሳራም ስራ ነው የሚለውን ነገር ያገኘሁት መንገድ ላይ የሆነ በሆነ አጋጣሚ ሱቋቸው የፈረሰባቸው ሰዎች የያዙትን እቃ አትርፈው ሊሸጡት ነበር ያሰቡት ካፒታላቸው። ነገር ግን ሲፈርስባቸው ምን አደረጉ? በዋናው እቃ በዋናው መሸጥ ጀመሩ። በዋናው እንኳን ባይኖር ኪሳራው ቀን ሰው እየሰሩ ነው። እና ኪሳራም ስራ ነው፣ ኪሳራም ስራ ነው በሚል ማስታወቂያ ግን የሚገርመው ነገር ማለት ነው። ኪሳራም አራም ስራ ነው ሲባል እኔ ሌላ ነገር እያሰብኩት የነበረው አንድ ወደ ንግዱ ውስጥ የገባ ወደ ቢዝነስ ውስጥ የገባ ሰው አንድ ነገር ላይ ከከሰረ ትምህርትም ወስዶ ነው አይደለም የሚወጣው? ምን ሊያከስር ይችላል የሚለውንም በምን መልኩ ብሰራ ላከስር ይችላል የሚለውን እኮ ትምህርት ወስዶበት ነው የሚወጣው። ትምህርት እሱ ነው በዋናነት። አሁን ጃክማ የሚናገረው ነገር አለ። በህይወቴ ያስተማረኝ እንደ ኪሳራ የለም ይላል። ትክክለኛው ቢዝነስ ውስጥ ትክክለኛ ጓደኛ፣ ትክክለኛ መካሪ የሆነ የእውነተኛ ነው የሚፈለግ ነገር አይደለም። ኪሳራ ግን መምጣቱ አይቀርም። ሲመጣ ግን ማኔጅ የምናደርግበትን ስራ ያ ስራ ነው፣ ልምድ ነው ማለት ነው። ልክ ነው። እንግዲህ ወደ ዋናው ደግሞ ጉዳያችን ስንገባ ከትንሽ ነገር ተነስቶ ትልቅ ደረጃ ላይ መድረስ ይቻላሉ የሚለው የብዙዎች ጥያቄ ይመስለኛል። ለእኛ እንግዲህ ባለታሪካችንን አነሳን። ከትንሽ ነገር ተነስቶ ውጤታማ ሆኗል፣ ሀብት አፍርቷል። ነገር ግን እንግዲህ መንገዱ ግልጽ ነው ተብሎ አይታሰብም። እንግዲህ ቅድም ያነሳነው ነበር በተለይ ግልጽ አይደለም የሚሉ ነገሮች አሉ። መሀሉ አይነገርም የሚባልለት ከትንሽ ነገር እነሳለን ይባላል። ብዙ ጊዜ የሚመጡ ሰዎች እንደዚህ አይነት ሀሳብ ይሰጡናል። ነገር ግን መሀሉ ስላልተነገረ ነው እንጂ ከትንሽ ነገር መነሳታቸው አይደለም ትልቅ ደረጃ ላይ ያደረሳቸው የሚሉ ክርክሮች ይነሳሉ እና በእርግጠስ አሁን ባለንበት ነባራዊ ሁኔታ ከትንሽ ነገር ተነስቶ ትልቅ ነገር ላይ መድረስ ይቻላል?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 ጥሩ ፕላትፎርም መፍጠር የጥሩ የቢዝነስ ሞዴል መፍጠር ይሄ አእምሮ ውስጥ የሚፈጠር ነገር ነው። ይሄ ሀሳብ ነው ወደ ተግባራ የሚሄደው እና በዋናነት ሰዎች የሚቸገሩት ይህንን ሀሳብ አእምሯቸው ውስጥ ማምጣት መቻል ነው። ሁለተኛ አእምሯችን ደግሞ አወቃቀሩ እንዴት ነው ነው። ሁለት አይነት አእምሮ አወቃቀር አለ ይባላል። ፊክስድ የሚባለው አእምሮ አወቃቀር አለ። ግሮዝ ማይንድ ሴት ያላቸው ሰዎች አሉ። ፊክስድ የሆኑ አእምሮ ውስጥ ያሉ ሰዎች ብዙ ብዙውን ጊዜ ነገሮች መለወጥ አልችልም ማሰብ አልችልም ብለው ከራሳቸው ጋር በሚያወሩበት ጊዜ፣ ቢዝነስ ውስጥ ያለ ሰው ከራሱ ጋር በሚያወራበት ጊዜ ንጉሽት እንደሚያደርግ መቁጠር አለበት። ከሌላ ሰው ጋር ሁለት ሆነን ንጉሽት በምናደርግበት ሰዓት ከማያግባባን ነገር አንጀምረ ማለት ነው። ከሚያግባባን ነገር ላይ ጀምረ ወደ መጨረሻውም ጥሩ እንዲሆን ማለት ነው። ከራሳችንም ጋር ስንሆን ከማያግባባን ነገር ጋር መጀመር የለብንም በዋናነት ማለት ነው። አይቻልም አይሆንም፣ ምናምን ብለን ውስጣችን ዳያሎግ እያደረግን የምንሰራ ከሆነ አይሆንም። ነገር ግን ቢዝነሱ እንዴት ሊሆን እንደሚችል እንዴት መሬት ልናወርድ እንደምንችል በምናስበት ከራሳችን ጋር እየታረቅን በምናወራበት ጊዜ ነገሮቹ ይሆናሉ። ግን ትልቁ ነገር እዚህ ውስጥ የምንፈጥረው ፕላትፎርም ነው። አሁን የዘመኑ ፕላትፎርም ኢኮኖሚ ነው፣ ቢዝነስ ሞዴል ኢኮኖሚ ነው፣ አቴንሽን ኢኮኖሚ ነው። አሁን የኢኮኖሚ የቢዝነስ ነገሮች ሁሉ የምንሰጣቸው አቴንሽን ነው የምንሰጠው አቴንሽን የማይሆንበት ነገር ላይ ነው? የማይሳካበት ነገር ላይ ነው የምንሰጠው አቴንሽን፣ ወይስ የሚሳካበት መንገድ ላይ ነው? የምናስብበት መንገድ እንዴት ነው? የሚሳካ ይመስለንም እኮ መሀል ላይ ፈተናዎች ሊያጋጥሙት ይችላሉ። አሁን ብዙ ጊዜ ችግሩ ይመስለኛል ካሰብን በኋላም እዛ ያሰብነው ነገር ላይ ከገባም በኋላ ፈተና ሲያጋጥመን ቅድም እንዳሉት እንደ ኪሳራው ጭምርም ኤክስፔሪየንሱ ስለሌለ እሱኛውን ፈተና መሻገር ይመስለኛል ብዙዎችን የሚከብደው ነው። መጀመሪያ ላይ ቢዝነሶቹን ከመምጣታችን በፊት ኮሚትመንት ማለ። አሁን ብዙ ሰው እኮ ቢዝነስ መስራት ትፈልጋለ ስትለው አዎ ምናምን ይላል። ከዛ በኋላ ግን ብሎ የሚያስቀምጠው ነገር አለ። ግን ካፒታል የለኝም ግን መስሪያ ቦታ የለኝም ግን እንደዚህ ሆኑ ግን እንደዚህ ሆኑ። እሱ አይደለም ዋናው ነገር የምታስብበትን ያንን ገንዘብ የምታመጣበትን መንገድ ክሊር የሆነ ሀሳብ ካለ ገንዘቡ የሚገኝበት መንገድ አለ። ብዙ እኮ አለ። ችግር የለም እያልኩኝ አይደለም። ችግሩ ጥሩ ሀሳብ ያለው ሰው ችግሩን ሊፈታበት የሚችል ሀሳብ ያገኛል። ችግሩን ሊፈታ የሚችል ሀሳብ ማሰብ ነው ከባዱ ነገር። እና ሰዎች ግን የሚያስቡት ችግሩ ላይ ነው። ችግሩን መፍታት የሚችሉበትን ሀሳቡ ላይ አይደለም የሚያስቡት። እና ትንሽ አንሎክ ማድረግ ነው እዚህ አእምሮ ላይ አንሎክ ማድረግ ነው። በእርግጥ ለብዙ ሰዎች እንደዚህ ከትንሽ ተነስቶ ማደግ ይቻላል ብሎ ሲናገር የመጻደቅ ወይም ደግሞ ከባድ ነገር ሊመስል ይችላል፣ ግን በዋናነት አእምሮን እዚህ ውስጥ የምናስቀምጠው ነው። ከዛ በኋላ ደግሞ የተጻፈ እቅድ ቢዝነስ ሞዴል ካንቫስን የምንሰራበት ነው። ደንበኞቻችን እነማን ናቸው? ገበያው እንዴት ነው? እንዴት መሸጥ ይችላለሁ? ምን አይነት ፕሮዳክት መምጣት አለብኝ? ገበያው ላይ ይዤ የሚመጣው ነገር አዲስ ነገር ምንድን ነው ከሌላው ደንበኛ እኔ ጋር የሚመጣው ደንበኞቹ ምንም ፈልገው ይምጡ የተለየ ነገር፣ የትኛውን ፔን ነው የምፈታው፣ የትኛውን ቁልፍ ነው መፈታው፣ ምን ጄ ልምጣ፣ ደንበኛ ምን ይፈልጋል፣ እንዴት ላስተናግደው የሚለውን ነገሮች። ይሄ ትልቅ ክሊር ሆነ ቢግ ሆነ ሀሳብ እዚህ ሀሳብ ውስጥ ከመጣ የገንዘብ መገኛ ምንጩ ማውን ካፒታልም ሆነ የገንዘብ መገኛ ምንጩ ሊመጣ የሚችለው መጀመሪያ ላይ ክሊር ሆነ ቢግ ሆነ ሀሳብ እና ሀሳብ ማሰብ በቢዝነስ ውስጥ በጣም ከባድ ነገር ነው። ዋን እሱን ፎርሙሌት ከተገኘ፣ ቀመሩ ከተገኘ፣ ፕላትፎርሙ ከተገኘ ከዛ በኋላ ወደ መሬት ማውረዱ ራሱ ሀሳቡ ሀብት ይጠራል። ራሱ የጠራ ሀሳብ ከሆነ ስራውም ይመጣል፣ ገበያውም ይመጣል፣ ሁሉም ነገሮች ይመጣሉ። ግን ትልቁ ነገር ማሰብ መቻሉ እውነት ነው። እንግዲህ ማሰቡ ዋናው መሰረታዊ ጉዳይ ሊሆን ይችላል። ከዛ ውጭ ግን እንደ ማህበረሰብ እሳ ማየት ያለብን ነገር ይኖራል። ኢትዮጵያ የስነ ልቦናችን ከትንሽ ነገር ተነስቶ ሰው ከፍተኛ ደረጃ መድረስ እንደሚችል የፈለገው ቦታ ላይ መድረስ እንደሚችል የምናበረታታነን ወይ እንዴትስ ስ መደረግ አለበት? በተለይ ደግሞ ሁሉም መቀየር ይፈልጋለንን? ብዙዎቻችን ለውጥን እንፈልጋለን የተሻለ ገቢ ማግኘትን የተሻለ ህይወትን ሁሉም ይመርጣል። እና በዚህ ሂደት ውስጥ ግን ኢትዮጵያ የስነ ልቦናችን እንዴት ያለ ነው? እንዴት ይገልጹታል እርስዎ? ብዙ ነገሮች በጥናትም ደረጃ በአለም አቀፍ ደረጃም የኢትዮጵያ የቢዝነስ አሰራር ከዓለም ከ190 ሀገሮች ውስጥ 159ኛ ነው። እንግዲህ ይሄ ለቢዝነስ ያለን አመለካከት ነው። ከድሮ ጀምሮ ምናልባትም ከ50 ዓመት ወዲህ ቢዝነስ የሚባለውን ነገር የምናየበት መንገድ በተለያየ መንገድ ነው። አዳሪ፣ በዝባዥ፣ ገፋፊ ወይም እንደዚህ እንደዚህ ነገር የሚባሉ ነገሮች አሉ ለ ቢዝነስ ሰዎች ለኢንተርፕሪነሮች የምንሰጠውን ማለት ነው። እንቅፋቶቹ ቀላል ናቸው እያልኩኝ አይደለም። በሰዎች ግን ትልቁ ትልቁ ከባዱ ነገር የአስተሳሰብ ነው። በማህበረሰቡም ዘንድ ያለው አስተሳሰብ ለቢዝነስ የሚሰራው እኔ አሁን ተቀጥሮ ከሚሰራ ሰው እንደው ይቅርታ ያደረግልኝ እና በሀያ የሚነግድ ነጋዴ ይሻላል። ስለዚህ አቁመን ከራሳችን አቁመን ይሻላል ነው እንጂ መጥፎ ነው እያልኩኝ። ቢዝነስ ውስጥ ያሉ ሰዎች ያው መቅጠራቸው አይቀርም፣ ሀያር ማድረጋቸው አይቀርም። የሚቀጠሩትም ሰዎች ራሳቸውን እኮ ፕሮፌሽናላቸውን አሳድገው የምናለው ደሞዛቸውንም ይበትርፍ ይኖራሉ ይኖራሉ። ግን ምንድነው ኮንሰፕቱ ምንድነው? የዕለት ገንዘብ አታጣም ነው በንግድ ውስጥ በንግድ ውስጥ ያ ማለት ካሽ ፍሎ ነው። የትም ቦታ እኮ አሁን እኛ በእንግሊዝኛው ስንናገረው ካሽ ፍሎ እንለዋለን። መርካቶ ደግሞ ሲሄዱ አየሩ ተይዟል ይለዋል። ካሽ ፍሎ ማለት ነው በለት የሚገባና የሚወጣ የሚገባ የሚወጣ ገንዘብ ነው። እሱ የሚገባ የሚወጣ የሚገባ ፖዚቲቭ እየሆነ ሲሄድ የተሻለ ነገሮች ይፈጠራሉ። አዳዲስ ሀሳቦችም ይመጣሉ። አዳዲስ የቢዝነስ ሀሳብ አቶ ሜስፈሩን ለማህበረሰብ ግን ያለን አመለካከት አይቻልም በሚለው ነገሮች ውስጥ ተቀምጠናል። ይሄ ትክክል አይደለም። በእርግጥ ከባድ ነው፣ ከባድ ነው ግን መጀመሪያ አእምሯችን ውስጥ የሚመጣው የማይቻልበትን መንገድ ነው። ቀደም እንዳልኩት ሰዎች ቁጭ ብለው ሲነጋገሩ ከሁለት ሰዎች በሚነጋገሩበት ወቅት ከማይቻልበት መንገድ ከማያግባባቸው ነገር አይጀምሩም። ስለዚህ አስቀድሞ ፊክስድ ማይንድ ውስጥ በምንሆንበት ጊዜ ይሄ ማሻሻል አልችልም እኔ በዘ ማቴማቲክስ አይሆንኝም የሚል ሰው አጋጥሟቸው አያውቁም? በጣም ብዙ ሰው እኔ ማውቃቸው ሰዎች አሉ፣ አሁን ቢሊዮነሮች ናቸው። እዚህ ላይ ምናልባት ስማቸው መጥቀስ አያስፈልግም ሊሆን ይችላል። በደርግ ጊዜ ወታደር የነበሩ ናቸው እኚ ቢዝነስ አልችልም ገንዘብ መቁጠር አልችልም ብለው የሚያስቡ ነበሩ። 1983 ላይ የመንግስት መዋቅር ሲመጣ እነሱ ከስራ ውጭ ሆኑ። የግዴታ ተገፍተው በ2000 ብር ካፒታል የጀመሩት ዛሬ በቢሊየን የሚቆጠር ሀብት ያላቸው ሰዎች አሉ። በእርሻው ዙሪያ ላይ ያኔ ተገፍትረው ስለወጡ በግድ ስለሆነ። ከዛ በፊት ግን ምን ነበር አይምሯቸው? እኔ ቢዝነስ መስራት አልችልም መሸጥ አልችልም ማምረት አልችልም የሚል ሀሳብ ነበራቸው። ገንዘብ የለኝም ምናም ነበረ። ግን ሁለት ሺህ ከአንድ ሰው ከተበደሩት ሰው ላይ ሁለት ሺህ ብር ወስደው እውነተኛ ነገሮች ናቸው። ትልልቅ አሁን ከሁለት ቢሊየን በላይ የሚሆን አሴት ያላቸው ሰዎች አሉ በንግድ ውስጥ ከሁለት ሺህ ብር መነሻ ማለት ነው። ይሄ ላይመስለን ይችላል። በዚህ በሰላሳ ዓመት ውስጥ የተፈራ ነው። ግን የግዴታ መጀመሪያ ላይ ቁጭ ያሉት በግድ ተገብትረው ስለገቡ ነው እንጂ አልችልም ገንዘብ መቁጠር አንችልም፣ መክፈል አልችልም፣ መደራደር አልችልም፣ እቃ መግዛት አልችልም ብለው የሚያስቡ ሰዎች የነበሩ ናቸው። እነዚያ ሰዎች አሁን ግን ትልቁን ውጭ ሀገር ድረስ ኤክስፖርት የሚያደርጉ በቢሊዮን የሚቆጠር ነገሮች ናቸው። እና የማይቻል የሚመስለን ማሰቡ ነው። ትልቁ ዳገቱ ማሰብ ነው። ትክክለኛውን ፕላትፎርም እስካሰብን ድረስ እንዴት እንደሚሰራ ነው ችግር የለም እያልኩኝ አይደለም። ከባድ የሆነ ችግር አለ ግን ትልቁ ደግሞ ከባዱ ችግር ከአስተሳሰብ የሚመነጭ ከዚህ ጋር ግን በተያያዘ እንደው የኢትዮጵያውያን ስነ ልቦና በዚህ ዘርፍ ላይ ምንድን ነው የሚለውን ሲያነሱ ምን ታዘብኩኝ እንግዲህ በእኛ ሀገር ያሉ አንዳንድ ነጋዴዎች እንግዲህ በአንድ አዳር ሀብት አካብተው ለማደር የሚያስቧሉ አርቲፊሻል እንዲሁም ደግሞ ሰው ሰራሽ የሆኑ እጥረቶችን በመፍጠር ያንን ያደርጋሉና በዛ ላይ ያለው ሀሳብ ምንድን ነው አሉ። ምንም ጥርጥር የለውም። ግን ምን መሰረሽ የትክክለኛዎቹን በንግድ ዓለም ውስጥ ያሉትን ሰዎችን ወደ ላይ አላወጣ ናቸው። አሁን ያልተጠኑ በጣም ብዙ ነገሮች አሉ። ለምሳሌ የነ በቀለ ሞላ ልምድ ተጠንቷል። የነ ተካ የገኖ ልምድ ተጠንቷል። የነ ገብረይስ ቤኛ የቢዝነስ ሞዴል ተጠንቷል። እዚያ ሀገር ብቻ አይደለም ውጭ ሀገር ድረስ ከፍተኛ እዮ ማሞካቻ ቢዝነስ ሞዴሎች ተጠንተው እኛ እኮ ትምህርት ቤት ውስጥ በኢንተርፕርነርሺፕ የምንማረው ስለ ቢልጌት ነው። ስለ ጃክማ ነው የምንማረው ኤግዛምፕል የሚሰጠን ሁሉ ነገሮች ናቸው። እኛ ሀገር ግን አሁን ሀይሌ ገብረስላሴ የቢዝነስ ሞዴሉ ተጠንቷል። አሁን የሆቴል ውስጥ ያለው ይህን ነገሮች እያመጣን በዩኒቨርሲቲዎች ውስጥ ብንማራቸው፣ ሞዴሎቹ ፍልስፍና የተለየ ነገሮች እኮ ናቸው። አሁን የሀይሌ ገብረስላሴ ሆቴሎች ውስጥ የምናገኛቸው የሰርቪስ አገልግሎት ዩኒክ የሆነ ነው። ሊጠና የሚገባ ነው። ከፍተኛ የሆነ ለውጥ ያመጣ ነው። በዚህ በሆስፒታሊቲው ረገድ እሱ አልተጠናም። ስላላወቅ ነው ነው፣ ግን ማንን ነው የምናውቀው? እኛ በአቋራጥ መንገድ ሄደው የከበሩትን ሰዎች ነው የምናከብረው። ማንን ነው? እነሱን ነው የምናከብረው የምናጠናው። ማንን ነው? ትምህርት ቤታችን ውስጥም ካሪኩለም ውስጥም ገብቶ በኤግዛምፕል የምናያቸው ሌሎቹ ናቸው። ወይም ደግሞ የነዛ እንዴት እንደመጣ ግልጽነት የለም። የቢዝነሱ ግልጽ አለመሆን፣ የፋይናንሻል ትራንዛክሽን ግልጽ አለመሆን ኢትዮጵያ ውስጥ እኮ መቶ ቢሊዮን ሚሊዮን ብር አውጥቶ አንድ ሰው ህንፃ ሲገዛ ያን ህንፃ ስንት እንደገዛው ማንም አያውቅም። መንግስት አያውቅም፣ ሻጩ አያውቅም፣ ገዢ አያውቅም። በተወሰኑ ሰዎች ብቻ እዛው የሚፈጸም ህዝቡም አያውቅም። ይሄ ግልጽነት ከሌለ የሀብት እንዴት እንደመጣ ካልታወቀ የሁሉም ሰው አእምሮ ምን ይሆናል? ሰርቶ ተለፍቶ አይገኝም ሊገኝ የሚችለው በዚህ አይነት መልኩ ብዙ እንግዲህ ልንማርባቸው የሚገባ ብዙ ባለሀብቶች አሉ ብዬ አስባለሁ ጉዳዩ ሰፊ ነው ብዙዎች በአንድ ጊዜ ውስጥ መጥተው ወደዚህ ስራ ይገባሉ ተብሎ አይጠበቅም እኛም እርስዎ እንዳሉት በአንድ ጊዜ ስራችንን ለቀን ወደ ንግዱ ልንገባ አንችልም ሰፊ ሀሳብ ነው ነገር ግን ከትንሽ ነገር ተነስቶ ያው ትልቅ ነገር መድረስ እንደሚቻል የእርስዎንም የምሁራዊ ሀሳብ ይዘናል ከፈለኝ ሀይሉ የቢዝነስ አማካሪ እዚህ በማለዳ ተገኝተው ለሰጡን ሀሳብ ከልብ ነው የምናመሰግነው መልካም ቀን እኔም በጣም አመሰግናለሁ